ሰላም ለእናንተ የሆኑ የተወደዳችሁ የቻናላችን የመጽደቂያ ቤተሰቦች እንኳን ወደ መንፈሳዊ ፕሮግራማችን በሰላም መጣችሁ። ዛሬ የምንመለከተው ታሪክ ሰማይና ምድር የማይችሉትን አምላክ በወዷ ስለቻለች ከፍጥረታት ሁሉ ስለከበረች ስለ እመቤታችን ስለ ቅድስት ድንግል ማርያም ነው። ብዙዎቻችን ስለ እመቤታችን አማላጅነት እናውቃለን። ነገር ግን እመቤታችን ከመወለዷ በፊት ወላጆቿ የገቡት ቃል ኪዳን ምን እንደነበር ገና የሶስት አመት ህፃን ሆና ወደ ቤተ መቅደስ ስትገባ ያደረገችው አስደናቂ ተአምርና በቤተ መቅደስ ውስጥ እስከ 15 ዓመቷ ድረስ ስትኖር መላእክት እንዴት ያገለግሏት እንደነበረ እነዚህም ምስጢራት ከቤተ ክርስቲያናችን ድርሳናትና ታሪክ አንጻር በዝርዝር እንመለከታለን። አብራቸውን ቆዩ። ታሪኩ የሚጀምረው ከወላጆቿ ነው። አባቷ ኢያቄምና እናቷ ደግሞ ሐና ይባላሉ። እነዚህ ቅዱሳን ሰዎች በእግዚአብሔር ፊት ጻድቃን ቢሆኑም በወቅቱ እንደ ትልቅ መርገም የሚቆጠር የነበረው መካንነት ፈተና ሆኖባቸው ነበር። ልጅ ስላልነበራቸው በቤተ መቅደስ መባስ ያቀርቡ እንኳ ካህናቱ ይንቋቸው ነበር። ነገር ግን ተስፋ አልቆረጡም። ሐና አምላኩ የልጅ ብትሰጠኝ መልሼ ላንተ ቤት አገልጋይ አደርገዋለሁ ብላ ተሳለች። እግዚአብሔርም ጸሎታቸውን ሰማ። በሊባኖስ ተራራ አካባቢ ወይም ደግሞ በአንዳንድ ድርሳናት በናዝሬት በኢየሩሳሌም ግንቦት አንድ ቀን እመቤታችን ተወለደች። እመቤታችን ከተወለደች በኋላ እስከ ሶስት አመቷ ድረስ በወላጆቿ ቤት ቆይታለች። በዚህ ጊዜ ውስጥ በንጽህና ትጠበቅ ነበር። ገና ህፃን እያለችም ፊቷ እንደ ፀሐይ ያበራ ነበር። በተፈጥሮዋ ከሌሎች ህጻናት የተለየች የተረጋጋችና ሰማያዊ ጸጋ የሚታይባት ነበረች። ወላጆቿም የተሳሉት ስዕለት ስላለ በጉጉት ሶስት ዓመት እስኪሞላት ይጠብቁ ነበር። ጊዜው ደረሰ። እመቤታችን ሶስት ዓመት ሞላት። ሐናና እያቂም ስዕለታቸውን ሊፈጽሙ ወደ ኢየሩሳሌም ቤተ መቅደስ ይዘዋት ሄዱ። ይህ ቀን በቤተ ክርስቲያናችን ታኅሣሥ 3 ቀን በዓታ ተብሎ ይከበራል። በወቅቱ የነበረው ቤተ መቅደስ የሶሎሞን ወይም የዘሩባቤል ቤተ መቅደስ እንደሆነ ይታሰባል። ወደ ውስጥ ለመግባትም 15 ደረጃዎች ነበሩት። በዚህ ጊዜ እጅግ አስደናቂ ደናቂ ተአምር ተፈጠረ። እናቷ ሐና ከደረጃው ግርጌ አወረደቻት። በተፈጥሮ የሶስት ዓመት ልጅ እናቱን ትቶ አይሄድም ወይም ደረጃ መውጣት ይከብደዋል እመቤታችን ግን መንፈስ ቅዱስ ስለመራት ወላጆቿን ዞር ብላ ሳታይ ማንም ሰው ሳይደግፋት 15ቱን ደረጃዎች እየሮጠች ወጣች ይህ የሚያሳየው ዓለማዊውን ነገር ንቃ ወደ እግዚአብሔር ቤት ለመግባት ያላትን ፈቃደኝነት ፈቃደኝነትና ገና በህፃንነቷ የነበራትን መንፈሳዊ ጥንካሬ ነው ሊቀ ካህኑ ዘካርያስም ወይም የመጥምቁ ዮሐንስ አባት በደስታ ተቀበላት። ወደ ቤተ መቅደስም ሲያስገባት ትንቢት ተፈጸመ። ይህች የእግዚአብሔር ማደሪያ ናት ብሎ ወደ ቅድስተ ቅዱሳን አስገባት። እመቤታችን በቤተ መቅደስ ውስጥ ለ12 ዓመታት ከ3 ዓመቷ እስከ 15 ዓመቷ ድረስ ኖረች። ይህ ጊዜ ለሰው ልጅ ድህነት መሰረት የተጣለበት ጊዜ ነበር። ታዲያ በዚህ ጊዜ ምን ትመገብ ነበር? ስራዋስ ምንድን ነበር? በመጽሐፍ ቅዱስና በድርሳናት እንደተገለጸው እመቤታችን ሰው ሰራሽ ምግብ አትመገብም ነበር። ሊቀ ካህኑ ምግብ ሲያመጣላት ይህ ለድሆች ይሰጥ፣ እኔ ጌታዬ ይልክልኛል ትል ነበር። ቅዱስ ፋኑኤል የተባለው መልአክም በቀን ሶስት ጊዜ ሰማያዊ ኅብስት ወይም መናና ሰማያዊ መጠጥ በጽዋ ያመጣላት ነበር። በዚህ ምክንያት ስጋዋ ከኃጢአት ከርኩሰት የጠራ ቅዱስ ሆነ። ለዚህም ነው ንጽሕት በድንግልና ስጋዋም የጸዳ የምንላት። እመቤታችን በቤተ መቅደስ ዝም ብላ አልተቀመጠችም። አብዛኛውን ጊዜዋን ከፈጣሪዋ ጋር በመነጋገር ታሳልፍ ነበረ። ከሌሎች ደናግላን ጋር ሆና ለቤተ መቅደሱ የሚሆን ቀይ ሐርና ወርቅ የተለበጠ ፈትል ትፈትልንም ነበር። በቤተ መቅደስ የነበሩ ካህናትና ሰዎች ሁሉ በምግባሯ በትህትናዋና በንጽህናዋ አይደነቁም ነበር። እመቤታችን አስራ አምስት ዓመት ሲሞላት በአይሁድ ህግ መሰረት በቤተ መቅደስ መቆየት አልቻለችም። ምክንያቱም በወሬት ህግ ሴቶች ለአቅመ ሔዋን ሲደርሱ ከቤተ መቅደስ መውጣት ነበረባቸው። ካህናቱ እጅግ ተጨነቁ። ይህች ልጅ የእግዚአብሔር ናት፣ ሰማያዊ ምግብ የምትመገብ ናት፣ እንዴት አድርገን ወደ ዓለም እንሰዳታለን? አሉ። አግብታ እንዳትኖር፣ እርሷ ራሷን ለእግዚአብሔር የሰጠች ናት። ዝም ብለው እንዳይሰዷት ደግሞ የቤተ መቅደስ ሕግ አይፈቅድም። በመጨረሻም በጸሎት ጠየቁ። መልአኩም ለሊቀ ካህኑ ተገልጾ የዳዊት ዘር የሆኑ ሚስቶች የሞቱባቸው ሽማግሌዎችን ሰብስብና በትራቸውን ውሰዳለው። ሁሉንም በትር ሰብስበው ወደ ቤተ መቅደስ አስገቡ። ሲጸልዩ አድረው ጠዋት ሲነሱ የቅዱስ ዮሴፍ በትር ለምልማ አብባና አፍርታ ተገኘች። በአንዳንዶች ትውፊትም ነጭ ርግብ በላዩ ላይ አርፋ ታይታለች ይባላል። ይህ ምልክት እመቤታችንን እንዲጠብቃት ለዮሴፍ መሰጠቷን አረጋገጠ። ቅዱስ ዮሴፍም በወቅቱ ሽማግሌ ስለነበር እንደ አባትና ጠባቂ ሆኖ ወደ ቤቱ ናዝሬት ወሰዳት። እመቤታችን ከቤተ መቅደስ የወጣችው የመላእክት ኅብስት ከተቋረጠባት በኋላ ሳይሆን ጌታን በድንግልና ጸንሳ እስክትወልድ ድረስ ያ ያደገችበት የኖረችበት ጸጋ አብሯት ነበር። የተወደዳችሁ ተመልካቾች የእመቤታችን ታሪክ ይህንን ይመስላል። ታዲያ ከዚህ ታሪክ ምን እንማራለን? ኢያቄምና ሐና በጸሎት ያገኙትን ልጅ ለእግዚአብሔር ሰጡ። እኛስ ልጆቻችንን ወደ ቤተ ክርስቲያን እናቀርባለን? ገና ከልጅነቷ ጀምሮ ዓለምን ንቃ ከፈጣሪዋ ጋር የነበራት ግንኙነት ለኛ ትልቅ ምሳሌ ነው። የእመቤታችን የቅድስት ድንግል ማርያም ረዴትና በረከት ከሁላችን ጋር ይሁን። ቪዲዮን ከወደዳችሁት መጽደቂያ ሚዲያችንን ላይክ እና ሼር አድርጉት። ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። በሌላ ቪዲዮ እንገናኛለን።